አጋሮቻችን እጅግ ነው የምናመሰግነው። ሌላኛውን ጉዳይ ደግሞ እንመልከት። ትናንትና በወልቭስና በቼልሲ መካከል የተደረገው ጨዋታ በቼልሲ አሸናፊነት ተጠናቋል። ሁለት የቼልሲ መልኮችን የተመለከትንበት፣ በቼልሲ በኩል ግን በድጋሚ ቀይ ካርድ የተመለከትንበት ጨዋታ ሆኗልና በዚህ ውድድር አመት በሁለተኛ ቢጫ ካርድ እንደዚሁም በቀጥታ በቀይ ካርድ የሚወጡ የቼልሲ ተጫዋቾች ቁጥርም ከፍ ያለበት ምሽት ነበር። እንመልከት ይህንን ጉዳይ። በሁሉም ውድድሮች ስድስተኛ ቀይ ካርድ ነው። ብዙ ነው። የቼልሲን ያህል ብዙ ተጫዋቾች በቀይ ያጣ ቡድን የለም። አንዳንዶቹ ጨዋታዎች ደግሞ በጣም ወሳኝ በሆኑ የጨዋታዎቹ ምዕራፎች፣ ለምሳሌ ከማንቸስተር ዩናይትድ ጋር በአራተኛው ምናምን ደቂቃ፣ ከብራይተን ጋር ገና አርባ ደቂቃ ምናምን እየቀረው የእነዚህን ጨዋታዎች ውጤት ጭምር የሚወስኑ ቀይ ካርዶች እኔ ነበሩት። በአስር ተጫዋች ከግማሽ በላይ ጊዜ ከተጫወች ከአርባ ደቂቃ ከሀምሳ ደቂቃ በላይ ከተጫወች ከባድ ነው ደግሞ ከእንደዚህ አይነት ባላጋራዎች ጋር እና ማሬስካ ከጨዋታው በኋላ ትልቁ ርዕስ የነበረው ይሄኛው የሊያም ዴላፕ በቀይ በሁለት ተከታታይ ቢጫ ካርዶች የወጣበት ነው። ከጉዳት ከተመለሰ በኋላ ነው ለመጀመሪያ ጊዜ የተጫወተው። ተቀይሮ ሲገባ በቼልሲ ተጓዥ ደጋፊዎች የተደረገለት አቀባበል ሁሉ በጣም ሞቅ ያለ ነበር። ግን በሰባት ነው በስምንት ደቂቃ ልዩነት በተመለከታቸው ሁለት ቢጫ ካርዶች የተነሳ ወጣና አሰልጣኙ አንደኛ ሲወጣም በቴክኒክ ስፍራው ላይ ሆኖ ሲናገረው ነበር ሆነ ጊዜ ቫን ፐርሲ በቀይ ሲወጣ እንደዚህ ቬንገር ሲያንባርቁበት አስታውሳለሁ። ያስቸግር ነበር ባህል። ይሄኛውም አናደዳቸው፣ በጣም አናደደው ማሬስካ። ነግሬዋለሁ ደግሞ ቢጫ ካርድ ከተመለከተ በኋላ ከአራት ከአምስት ደቂቃ አራት አምስት ጊዜ ደጋግሜ ተጠንቀቅ፣ ተረጋጋ ብዬዋለሁ። እና የእሱ ጥፋት ነው። ሁለቱም ቢጫ ካርድ ያሰጣል። ሁለተኛው በደንብ ነው ያሰጠዋል። ለቼልሲ ችግር ነው ይሄ። ግን የቼልሲን እንደ ቡድን ያለውን ሁኔታ ግን የሚያብራራ ጨዋታ የመጀመሪያ አጋማሽ በጣም የተዋጣለት ነበር። ምንም እንኳ ቀውስ ውስጥ ያለ ቡድን ቢሆንም ወልቭስ አንድም ጨዋታ ያላሸነፈ አንድ ጨዋታ ነው ያሸነፈው በሁሉም ውድድሮች እሱንም በሊካፕ ብቻ ያሸነፈ አሰልጣኝ ቪቶር ፔሬራም የክለቡ ሹማምንት፣ የሱ አለቆችም ትላንትና ስማቸው እየተጠቀሰ ውጡልን እየተባሉ የሚዘመርባቸው በክረምቱ እንደ ማቴዎስ ኩኛና ራያን ኤይት ኑሪ አይነት ቁልፍ ተጫዋቾችን ያጣ የሚወርድ የሚመስል ቡድን ነው ወልቭስ። ስለዚህ የባላጋራውን አቅም ከግምት ማስገባት ያስፈልጋል። ቢሆንም አስር ለውጥ ያደረገ ከአስር ለውጥ በኋላ ሊኖር የሚችል የኦቶማቲዝም ችግር ሊኖር እንደሚችል እንገምታለን። እንዲያም ሆኖ ግን በጣም የተዋጣለት ነበር። አንድሬ ሻንቶስ በጊዜ ጎል አስቆጠረ። ታይሪክ ጆርጅ በቅርብ ጊዜ ጎሎች ሲያስቆጥር እያየ ነው ያለ ልጅ ነው። እሱም ጎል አስቆጠረ። ሌላ ኤስቴቫ ዊሊያን ሶስተኛ ጎል አስቆጠረ። እና ፍጹም አስተማማኝ የጨዋታ ቁጥጥር ነበረው። ይሄኛው ውልቭስ በተለይ ከዚህ አገግማል ብለሽ አትገምጭም። አሁን ቼልሲ ወጥ አይደለም እንላለን። አይደለም ኢንኮንሲስተንት አይደለም ኢንኮንሲስተንት አይደለም የምንለው ለምንድን ነው? ጥሩ ሲሆን ሊቨርፑልንም ፓሪስ ሰን ጀርማንን ምናምን ያሸንፋል ያሸንፋል። እነዚህን አይነት የአውሮፓ ኃይሎች ያሸንፋል። በሌላ ጊዜ ግን ያሸንፋል ብለሽ የምትጠብቂውን አይነት ጨዋታ ደግሞ ይሸንፋል ወይ ነጥብ ይጥላል። አምስት የሜዳውን ጨዋታዎች አድርጎ በሶስቱ ነጥብ ጥሏል። በፓላስ አቻ ወጥቷል። በመጀመሪያው ጨዋታ በብራይተን ተሸንፏል። በሰንደርላንድ ተሸንፏል። ግን ከጨዋታ ጨዋታ ብቻ አይደለም ኢንኮንሲስተንት የሚሆነው በጨዋታ ውስጥም ነው፣ ኢንኮንሲስተንት ወጥ የማይሆን አንድ ግሩም 45 ደቂቃ ይኖረዋል። ሌላ ደከም ያለ 45 ደቂቃ ደግሞ ይኖረዋል። ወጣት ስለሆነ ይመስለኛል ቡድኑ ነው። ስብስቡ የወጣት ተጫዋቾች ስብስብ ነው። የቡድኑ አማካይ እድሜ 24 ዓመት ነው። ትላንትና ግን 21 ዓመት ነው የነበረው ደግሞ ጭራሽ እና ለቼልሲም ከትልልቅ ዋንጫዎች ፖቴንሻል ማን ይጠራጠራል? የቼልሲም ፖቴንሻል በተመለከተ ቡድን ውስጥ ያሉትን ተጫዋቾች ክህሎት በተመለከተ ግን እድሜ በጣም አስፈላጊ ኢንግሪዲየንት ነው። በቂ ልምድ የለም እዚሁ ቡድን ውስጥ እና ትላንትና ይሄ ውልቭስ በሁለተኛው አጋማሽ አገገመ። አንዴ ሶስት ለሁለት አደረገው፣ አንዴ አራት ለሶስት አደረገው። ሶስተኛ ጎል የተቆጠሩ በጣም ከረፈደ ሆነ እንጂ ሌላ ጎል ሊቆጠር ይችል ነበር። የቼልሲ የተከላካይ መስመርም የታወቀ ችግር ያለበት ነው። ግብ ጠባቂ ቢያለውጥም አስተማማኝ ግብ ጠባቂ አይኖረውም። የመሀል ተከላካዮቹ ከሌቫይ ኮሉዊል መጎዳት በኋላም የዴብዝ ችግር የበለጠ ያለበት ነው። ስለዚህ ሌላ ወጣት ተጫዋች እንደ ጆሻ ቼምፖንግ አይነት 19 ዓመት ተከላካይ ይጠቀማሉ። ለልጁም ፌር አይደለም። የ19 ዓመትን ተከላካይ በትልልቅ ጨዋታዎች ላይ ኃላፊነት እንዲሸከም ማድረግ ለልጆቹም ነው ፌር ያልሆነ እና ይሄ የቼልሲን መልክ የሚያሳይ ነው። የወልቭስ አሰልጣኝ ፔሬራ ከባድ ጫና ውስጥ እኔ ያሉት ሲመጡ ቡድኑ ላይ ቶሎ ነው ውስጥ ንፋስ የዘሩት ጋሪ ኦኔል ከተሰናበተ በኋላ በፕሪሚየር ሊጉ አቆዩት። እንደዚህ ግን ከአሰልጣኝ ቁጥጥር ውጭ የሆኑም ነገሮች አሉ። በዚ ቡር ቡድኑ ተዳክሟል። አሮኮ ዳሬን ምናም ቢያመጣም ግን ማቴዎስ ኩኛ የቡድኑ ሁሉም ነገር ነበር። ሪያን ኤት ኑሪ ከፕሪሚየር ሊግ ምርጥ ፉልባኮች መካከል አንደኛው ነበር ባለፈው አመት። እነዚህን መተካት አልቻሉ ባለፉት አመታት ሻጭ ነው እንደሚታወቀው፣ ወልቭስ ልክ እንደ ብራይተን ልክ እንደ ቦርንመዝ ተጫዋቾች ከለቀቀ በኋላ በቀላሉ የሚተካ ቡድን እየሆነ አይደለም። ግን አስራ አንድ ተጫዋቾች ለውጧል። ለሰውየው አሁን ሊካፕ ምንም የሚያመጣው ለውጥ የለ። የበለጠ በኃላፊነት መቆየቱን የሚወስነው የቅዳሜ የፉልሃም ጨዋታ ነው። ስለዚህ የእሱም ፕራዮሪቲ የፉልሃም ጨዋታ ነው የነበረው። ብዙ ሮቴት አድርጓል አሰልጣኝ በቀደም በበርን ላይ ከተሸነፈው ቡድኑ ድንገት በ15 ደቂቃ ነው ቼልሲ ሁለት ለዜሮ የመራው በነገራችን ላይ በቼልሲ በኩል ትናንት በጣም ጥሩ የተጫወተ ተጫዋች አለ ጄሚ ጊተንስ አንደኛው ጎል ያላያችሁት ሰዎች ብታዩት ትመከራላችሁ ግሩም ቮሊ በውጭ እግሩ በፑንት በትሪቬላ ቴክኒክ ነው ያስቆጠረ አሁን የቦታ ፉክክር አለ በዛ ቦታ ላይ በአሌሃንድሮ ጋርናቾ እና በጄሚ ጊተንስ መካከል ጋርናቾ የበቀደሙ ጨዋታ ላይ ጀምሮ ነበር ጎል አስቆጥሯል ጄሚ ጊተንስም ክረምት ላይ የመጣ ተጫዋች ነው። እኔ የክህሎት ጥያቄ የለኝ እዚህ ተጫዋች ላይ። አሁን በቡንደስሊጋ ያሳየውን ነገር በፕሪሚየር ሊግ ይደግማል አንድ ነገር ነው። ኢንቴንሲቲው፣ ብዙ ጊዜ ከቡንደስሊጋ ለሚመጡ ተጫዋቾች፣ ያኛውም ኢንቴንስ፣ ቀጥተኛ፣ ፈጣን ቢሆንም የፕሪሚየር ሊግ የፊዚካሊቲ ደረጃ ግን ሌላ ነው። ብዙ ጊዜ ተጫዋቾችን ይፈትናቸዋል። የዓለም ክለቦች ዋንጫ እየተደረገ በነበረበት ጊዜ ነው ያስፈረሙት። በዛ ውድድር ላይ አልተጫወተም፣ ለዶርትሙንድ ተጫውቶ ስለነበር እነሱ እንደሚሉት ካፕታይድ ስለነበር። ግን ባለተሰጥኦ ተጫዋች ነው። ትላንትና ሁለት አሲስቶች ነበሩት። የመጀመሪያው የአንድሬ ሻንቶሽ ጎል ሲቆጠር እሱ ነው የወልቭስን ደካማ ቢልዳፕ ኢንተርሴፕት ያደረገው። ሁለተኛው የታይሪክ ጆርጅ ጎል ሲቆጠር ደግሞ ታፒን ነው በቃ ጎሉ አፋፍ ላይ ሆነ ነው ተጫዋቹ ያስቆጠረው ያንን ጎል፣ ይሄም የዚሁ ተጫዋች ነው። ጎሉ ደግሞ በጣም ግሩም ጎል ነው የነበረው። ለዚህ ተጫዋች በጣም ግሩም ነበር እና የመጀመሪያው አጋማሽ አደጋ መፈጠር አልነበረበት። በስቴዲየም ውስጥ እንዲያም የነበረው መጥፎ አሉታዊ ስሜት ገና የመጀመሪያ ጎል ሲቆጠር ነው። ማን ነው ፔሬራ ና ጄፍ ሺ ነው የሚባሉት የክለቡ ሊቀመንበር፣ የነዚህ ተጫዋቾች ስም እየተጠቀሰ የፎሱን ስም እየተጠቀሰ ይሄ እንትኑ ደግሞ ኮንግሎ መሬቱ ወይም ወልቭስን የሚያስተዳድረው ኦነርሺፕ ልቀቁልን፣ ቻይናዎቹን ማለት ነው፣ እነሱ ልቀቁልን ሁሉ ምናም ብለው መዘመር ጀምሮ ነበር። በጣም አሉታዊ ስሜት ነው የነበሩ። ቼልሲ ጥሩ እየተጫወተ ነው፣ ጎሎች እያስቆጠረ ነው፣ አደጋ የሚፈጠር አይመስልም ተደጋጋሚ ስህተቶች ራሱ ከኋላ እየተጫወተ ለመውጣት ሲሞክር ጆዜሳ ስህተት ይሰራ ነበር፣ ለፌር ሎፔዝ ለማቀበል ሲሞክር እና ሶስቱም ኳሊቲ ጎሎች ናቸው። ደግሞ አሁን ሁለተኛው አጋማሽ ላይ እንዴት ያገግማል? እንዲህ አይነት አሉታዊ ስሜት ውስጥ ያለው ቡድን አሁን የቼልሲ ኢንኮንሲስተንሲ እዚህ ጋር ነው። ዘጠና ደቂቃም ኢንኮንሲስተንት ለመሆን ይቸግረዋል። አሁን ባለፈው ከኖቲንገም ፎረስት ጋር ካየሽ ኖቲንገም ፎረስት መጨረሻ ላይ ሶስት ለዜሮ ተሸንፏል። አንድ ፖስቴኮግሉ የመጨረሻ ጨዋታ ነበር በመጀመሪያ አጋማሽ ብቻ ግን ሶስት ለዜሮም ሊመራ ይችላል ነበር። ኖቲንገም ፎረስት የመጀመሪያ አጋማሽ ጥሩ አልነበረም። ለቼልሲ ሁለተኛ አጋማሽ ላይ ለውጦች ሲያደርግ፣ ካይሴዶ ሲገባ፣ ማርክ ጊዩ ሲገባ ይሁን ለውጦች ሲያደርግ ነው ጨዋታው የተለወጠ። አንድ ኮንሲስተንት የሆነ ዘጠና ደቂቃ ለማሳየት የሚቸገር አይነት ቡድን ነው። አንዳንዴ አንዴ በጣም በትልልቅ ጨዋታዎች ላይ ተስፋ እንድታደርግ ይሄማ ለትልልቅ ክብሮችም እድል ያለው ቡድን ነው እንድት ያደርጋል። አንዳንድ ጨዋታዎች ላይ ግን ተስፋ ያስቆርጣል። ስለዚህ ይህንኑ በትላንትናው ጨዋታ ላይ ማየት እንችል ነበር። ብዙ ሮቴት ቢያደርግም ብዙ ተጫዋቾች ቢያሳርፍም ይኸው ችግር ነበረበት። ሁለተኛው ችግር የዲስፕሊን ችግር ነው። የዲስፕሊን ችግር አዲስ ነገር አይደለም። በዘጠኝ ጨዋታ ስድስት ቀይ ካርድ ተመልክተዋል እና አሰልጣኙ ይሄኛውን አሳፋሪ ነው ያሉ ሊያም ሌላ ኢምባረሲንግ ነው ብሎ ነው የገለጸው ኢምባረሲንግ ነው ብሎ ነው የገለጸው። ምክንያቱም ወልቭስ እየተመለሰ ነው። በነገራችን ላይ እሱ በቀይ ሲወጣ 3 ለ2 ነበር ጨዋታው። ወልቭስ እያንሰራራ ነው፣ አሮኮዳሬ ጎል አስቆጠረ። እንደዚህ ወልቭስ እየተመለሰ ነው። በሱ ቀይ ካርድ ብቻ ጨዋታው ሊለወጥ ይችላል። ወደ ተጨማሪ ወደ መለያ ምት መሰለኝ ለ ነገሩ የሚሄደው ነገሩ ግን፣ በጣም ነው የተበሳጨው አሰልጣኝ ኤ ቬሪ ስቱፒድ ሬድ ካርድ ብሎ ነው የገለጸው፣ እና ፍጹም የማያስፈል ኮምፕሊትሊ አነሰሰሪ ብሎ ነው እና ነግሬዋለሁ ደግሞ ደካክሜ ነግር ሬዋለሁ ብሏል። እንግዲህ አዲስ ተጫዋች ነው ደምጣቂው ተቀይሮ መግባቱ ነው ገና ትናንትና። ግን አሰልጣኙ በነበረው ሁኔታ ደስተኛ አልነበረም። ስለዚህ ዲሲፕሊን የሊያም ዴላፕ ችግር ብቻ አይደለም። በቢጫ ካርድ ዘንድሮ አራተኛ ነው። በተመለከታቸው ቢጫ ካርዶች ብዛት ግን ባለፉት ሁለት ሲዝኖች አንደኛ ነው በሁለቱ ሲዝኖች። ይሄ ደግሞ አሁን ለምሳሌ በፕሪሚየር ሊግ በዲሰንት ወይም የአርቢትር ውሳኔን በመቃወም ብዙ ቢጫ ካርድ በመመልከት ቼልሲ በዚህም አንደኛ ነው። ታክቲካል ጥፋቶች በመስራት ብቻ አሁን አሰልጣኙ ምን አለ ለምሳሌ የማንቸስተር ዩናይትድ አይነት ጨዋታ ላይ የተመለከትነውን ቀይ ካርድ ግብ ጠባቂው ላይ ለማሳበብ ያስቸግረኛል። ለጨዋታው ሲል ታክቲካል ውሳኔ ነው ያንን ውሳኔ ሲወስን አለ። አንዳንድ ጨዋታዎች ግን ቻሎባ ከብራይተን ጋር አሁን ዛሬ የተመለከተ አይነት ቀይ ካርድ ግን ፍጹም ተገቢ አይደለም ብሏል። ግን ይህም በቀጥታ ከእድሜ ጋር የሚገናኝ ነው ከእድሜ ጋር የሚገናኝ ነው ስሜትን መቆጣጠር ካለመቻል ጋር ልምድ ከማጣት ጋር የሚገናኝ ነው። ስለዚህ ይሄ የቼልሲን መልክ የሚያሳይ ነው። ጥሩውንም መጥፎን ነገር የሚያሳይ ነው። ጄሚ ጌተንስ ፍጹም ያሳሳ ተጫዋች ነው። አንድሬ ሻንቶሽ እኔ እንደጠበቅኩት አይደለም። በፈረንሳይ ብዙ ተስፋ አድርጊ ከፈረንሳይ ምርጥ አማካዮች መካከል አንደኛው ነው። ሊያውም ጠለቅ ባለሚና አስር ጎል ያስቆጠረ ነው። ትላንት ጎል አስቆጥሯል። ለኮንፊደንሱ እንደሚጠቅመው እርግጠኛ ነው። ኤስቴቫው ክላስ ያለው ዲንክ አጨራረስ የሚለውን እንዲህ ቺፕ አድርጎ ነው ጎሉን ያስቆጠረው። ባየሹ ቁጥር በቃ የነገው ትልቅ ስታር እንደሚሆን መገመት ትችላለሽ። ብዙ የሚያጓጓ ነገር አለው ይሄ የቼልሲ ቡድን። በዛው ልክ ደግሞ አሁን ያለው ቡድን የእኔ የእድሜ ባላንስ የመከላከል ድክመት፣ ለምሳሌ በዚህ ውድድር ዘመን አምስቱ ጎሎች ከትልልቅ የቼልሲ ተጫዋቾች የተናጠል ስህተቶች የተቆጠሩ ናቸው። የፕሪሚየር ሊግ ቡድኖችን በሙሉ ብታይ የቼልሲን ያህል ብዙ ኢንዲቪጁዋል ስህተቶች የሰራ ቡድን የለም። አስራ አምስት ሙከራዎች ደግሞ ከተጫዋቾቹ የተናጠል ስህተቶች የተደረጉበት ቡድን ነው። በዚህም የቼልሲን ያህል ብዙ ሙከራ የተደረገበት ቡድን የለም። ከኋላ ላለው ነገር ለአሰልጣኝ ያዝንለታል። ቡድኑን በደንብ በተለይ ከሌቫይ ኮልዊል መጎዳት በኋላ ሌላ ሲኒየር ሴንተር ባክ አምጥተው መሙላት ነበረባቸው ነው የኔ አስተያየት። ቼልሲ ገና የዝውውር ገበያው ሳይዘጋ ያንን ማረም የሚችልበት እድል ነበር። ሌቫይ ኮልዊል 35 የፕሪሚየር ሊግ ጨዋታ የጀመረ ተጫዋች ነው። ሌሎቹ አንዳቸውም የሱን ያህል አስተማማኝ አይደሉም። ለዚህ ነው ከተገቢው በላይ አሁን ቻሎባን፣ ቶሲንን፣ አቼምፖንግን ኢቨን ፎፋናን አራቱንም ተጫዋቾች እና ባዲያሺልን ካየሽ የትኛውም የሁለት ተከላካዮች ጥምረት ይሁን የፕሪምየር ሊግ ዋንጫ አሸናፊ የማህል ተከላካዮች ጥምረት አይደለም። ኢቨን ኬል ኮልዊልም ቢኖር ማለት ነው። እሱ ሳይኖር ሲቀርም የበለጠ ይራቆታል። ያው ሀቶን አምጥተዋል፣ ግን ስቲል ወጣት ነው። ሱን ገና 19 ዓመቱን። የዲሲፕሊን ጉዳይ ግን 14 ቢጫ ካርድ ተመልክቷል በፕሪምየር ሊግ ብቻ፣ 3 ቀይ ካርድ በሁሉም ውድድር ብቻ፣ 6 ቀይ ካርድ በስቷል። ይሄም እና ትልቁ ችግር የሚመስለኝ እሱ ነው። ባለፈውም በብዙ ጉዳት ባያመጣም ማሎ ጉስቶ ከኖቲንገም ፎረስት ጋር በነበረው ጨዋታ በሁለታዊ ቢጫ ካርድ ጨዋታ አልፎታል። ባለፈው ጨዋታ ላይ ያልነበረው ለዚህ ነው እና የቼልሲን መልኮች ያየንበት ነው። ጥሩውንም፣ ተስፋ የሚሰጠውንም፣ የሚያጓጓውንም ክህሎቱንም፣ ግን በዛው ልክ ደግሞ የመከላከል ድክመቱንም፣ የብስለት ችግሩንም፣ የእድሜ ለጋነት ችግሩንም ያሳየን ጨዋታ ነው። በኋላ ግን አሸንፎ አልፏል።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 ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቱ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።